ምንም ማለት ነው ነው እኮ የምር።

አያርለ ችግር ታየ። እኔ ለማሳፈር ተሞክረ፣ ደግሞ እኔ አላፍርም። መጽሐፍ ቅዱስ ራሱ ያግዘናል እኮ ይሄኮ ሴትም ልጅ ቱ ወንድም ልጅ ከዝሙት ለመዳን እርስ በርስ ለመተጋገዝ ነው የተጋባው። ሰው ብዙ ሰዓት ምግሩ ነው ማለት እንዳለው፣ ይሄ ግን እግዚአብሔር በከለከላብን ቀናቶች ከተደረገ ነው የኃጢአት ወይም ደግሞ እፍረት ነው የሚሆነው። ሰው ሰውኮ ከፈጣሪ ምንም ነገር ሊደብቅ አይችልም። ከሰው ተደብቆ ብዙ ነገር ያደርጋል ግ አሁን አሁን እኔ ጉንጨ ነው እንጂ ስንተው ደሞ ልክ እንትን በቃ ሶፋ ላይ

ያው ከምስት ውጭ ሚል ዝሙት ስለሚሆን ሚስትም ላይ ቢሆን ከእግዚአብሔር ፍቃድ ውጭ ከሆነ እንደ ዝሙት ነው። እንደ ዝሙት ነው ማለት በዛሬ ቀን ነው። ስለ ስርአት ያዝ ፍቅር ዛሬ

ስርዓታዊሽ እንድንዱ ያገባሁሽ እኮ እኔ እኔ እግዚአብሔር ማለት ነው። እኔ እፈራለሁ፣ ግን ደግሞ እሱ ፈቅዶልኛል። ማለት ፈቅዶልኛል ስልሽ ሚስትህ ናት። ሚስትህ ደግሞ የራስህ ናት፣ የግል ናት፣ የፈለክ ናት። እንደፈለክ የስጋ ፈቃድ መፈጸም ነው።